መጽሐፍ እንዲህ ይላል በዘጸአት መልእክት ላይ ምዕራፍ 15 ቁጥር ሶስት ላይ እግዚአብሔር ተዋጊ ነው ስሙም እግዚአብሔር ነው ይላል። በዛ ቦታ ላይ ስለ እግዚአብሔር የሚሆን የባህሪውን መገለጥ ነው የሚነግረን። እግዚአብሔር ተዋጊ ነው፣ በባህሪው በማንነቱ ተዋጊ ነው ብሎ ያስተዋውቀናል። ስሙም ደግሞ እግዚአብሔር ነው ይላል። እግዚአብሔር አንዱ ባህሪው አንዱ ማንነቱ ተዋጊነቱ ነው። እግዚአብሔር ተዋጊ ሆኖ የሚገለጠው ለወዳጆቹ ነው። የእኔ ለሚለው ለእርስቱ ነው። የእኔ ለሚለው ህዝቡ ነው። የእኔ ለሚለው መጠሪያው ለሆነ ማንነቱ ነው። እግዚአብሔር ተዋጊነቱን የሚገልጠው የእሱ እርስት የእሱ ማንነት በሆኑት ላይ ጠላት ኃይሉን ባበረታ ሰዓት፣ ጉልበቱ በጠነከረ ሰዓት እጁ ኃይልን በተሞላች ሰዓት እግዚአብሔር ለወገኖቹ የኔ ላላቸው ርስቶቹ የተዋጊነት ባህሪውን ገልጦ ይታያል። በመጽሐፋችን በጣም ብዙ ስፍራዎች እግዚአብሔር ለህዝቡ ተዋጊነቱን ገልጦ የጠላቶቻቸውን ምርኮ በእጃቸው ከቶ ጠላቶቻቸውን ድል ነስቶ አሳይቶናል። አዎ እግዚአብሔር ታዋጊ ነው። እግዚአብሔር በልጆቹ በእርስቶቹ የእሱ የስሙ መጠሪያ በሆኑ ማንነቶች ላይ ጠላት የወደደውን ሲያደርግ አመፃውን ሲጨምር ክፋቱን ሲያበዛ ዝም ብሎ የሚያ አይደለም። እግዚአብሔር መሐሪ ነው፣ ይቅርባይ ነው። እንደገና ደግሞ እግዚአብሔር ተዋጊም ነው። ስለዚህ ወዳጆቹ ቤት ኃይል በደከመ ጊዜ፣ ጉልበት በዛለ ጊዜ፣ ጠላት እንደ ጎርፍ ውሃ ፈሳሽ ሆኖ በመጣ ጊዜ እግዚአብሔር ለእርስቶቹ ትልቁን መገለጥ ያደርጋል። እሱም ተዋጊ ሆኖላቸው ይታያል። ትላንት በብዙ የአባቶቻችን ሕይወት ላይ እግዚአብሔር ይህን ባህሪውን ገልጦ ተዋግቶላቸው ድል ነስቶላቸው ጠላቶቻቸውን የእግራቸው መረገጫ አድርጎላቸው፣ እግዚአብሔር እኮ ነው ደርሶልኝ ከዚህ የጨለማ ወጥመድ ያስመለጠኝ ብለው እንደዘመሩ እንዳመሰገኑ፣ ዛሬም ይሄንን መልእክት ለሚያይለ አንድ ሰው እናገራለሁ። ምን ያህል የጠላቶቻችን አቅም ቢበረታ አመጣጣቸው እንደ ጎርፍ ፈሳሽ ውሃ ቢሆን ጠንካሪያቸው እንደ አለት የበረታ ቢሆን እግዚአብሔር የምንለው ወዳጃችን አምላካችን መጠሪያችን ለእኛ አንድ ባህሪ ያለው እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። እንደ ጎርፍ የመጣውን የጠላት ፈሳሽ ደረቅ ምድር አድርጎ ያሳልፈናል። እንደ አለት የጠነከረውን የጠላቶቻችንን ብርታት ሰንጥቆት ያሻግረናል። እግዚአብሔርን የሚቋቋም አንዳች ኃይል ከፀሐይ በታችም ከፀሐይ በላይም የለም። ዛሬ በምንም አይነት ተግዳሮት፣ በምንም አይነት የሰውና የጨለማ ቻሌንጅ ውስጥ ላላችሁ ሰዎች ይሄንን ቃል ለእናንተ መስጠት ፈልጋለሁ። እግዚአብሔር ተዋጊ ነው፣ ስሙም እግዚአብሔር ነው። ውጊያችሁን እግዚአብሔር ይዋጋዋል። በጣም በቅርብ እግዚአብሔር ተዋጋልኝ ጠላቶቼንም ድል ነሳልኝ፣ ብላችሁ ከበሮን ይዛችሁ ለእልልታ ትወጣላችሁ። ጌታ ይባረክ። የሚዋጋላችሁ ከእናንተ ጋር አለ። ተባረኩ።